በዛሬው ቪዲዮአችን ከፍተኛ ድብርት ምንድን ነው? ምን ያህልስ አሳሳቢ ነው? በምንስ ይታከማል? የሚሉትን ከአንድ ባለታሪካችን ታሪክ በመነሳት እንመለከታለን። አብራችሁን ቆዩ። ዮናስ ይባላል። ባጋጠመው ከፍተኛ የድብርት ህመም ምክንያቱም ራሱን ለማጥፋት እስከ ማሰብ ደርሶም ነበርም። ከሁለት ዓመት በፊት ከዩኒቨርሲቲ የተመረቅኩት ሥራ እንደማገኝ ቶሎ ብዬም ቤተሰቤን መርዳት እንደምጀምር ነበር የማስበው ነገር ግን ያላሰብኳቸው በርካታ ነገሮች ተፈጠሩ። ስራም አላገኘሁም። የኮሮና ቫይረስን ብዙ እጥዶችን አመሰቃቀለብኝ ይላል ዮናስ። ይህን ተከትሎም ቀስ በቀስ ድብርት ውስጥ መግባትም ጀመረም። ቤት ውስጥ መቀመጥና ከሰዎች ጋር መገናኘትም አስጠላው። ቤተሰቦቼ ሁሌም ቤት ውስጥ ሲያዩኝ ለምን ስራ ፈልጎ ውጭ አይውልም እያሉ የሚያስቡ ይመስለኛል። አብዛኞቹ ጓደኞቼ ስራ ማግኘታቸው ደግሞ ይበልጥ እንድጨናነቅና ድብርት ውስጥ እንድገባ አድርጎኝ ነበር ይላል። ይላል ዮናስም። እዚጋ ግን ዮናስ በወቅቱ ድብርት ውስጥ እንደገባና የአእምሮ ጤና እንደተዛባ አላወቀም። ነበር። ቤተሰቦቹም ቢሆኑ እንደዚያው ድብርት፣ ልክ እንደ ማንኛውም አካላዊ ህመም ስኳር፣ የኩላሊት ህመም አሊያም ወባ አይነት የአእምሮ በሽታ ሲሆን በማንኛውም ሰው ላይ ሊከሰት የሚችልና ተገቢውን የህክምና ከተደረገለት መዳን የሚችል በሽታም ነበርም። ይህ ህመም ከሰዎች ጋር አብሮ ለረጅም ጊዜ የሚኖርና ከባድ የሆነ ጉዳት ሊያደርስ የሚችል የአእምሮ በሽታ ነው። የዓለም ጤና ድርጅት በአገርም ሆነ በግለሰብ ደረጃ ለረጅም ጊዜ በመቆየት ጉዳት ከሚያደርሱ እንደ ስኳር ካሉ በሽታዎች መካከል አይከላከልም አስቀምጦታል። በተለይ ደግሞ የኮሮና ቫይረስ ወረርሽኝን ተከትሎ በሚሊዮኖች የሚቆጠሩ ሰዎች በከፍተኛ ድብርት እንደተሰቃዩ መረጃዎች ይጠቅሳሉ። ታዲያ የድብርት መንስኤዎች ምንድን ናቸው? በጅማ ዩኒቨርሲቲ የስነ አእምሮ ህክምና ሐኪም የሆኑት ዶክተር ኤልያስ ገብሩ እንደሚያስረዱትም በዘር ከሚተላለፍ የድብርት ህመም በተጨማሪም ለበሽታው መንስኤ ሊሆኑ የሚችሉ በርካታ ምክንያቶች ሊጠቀሱ ይችላሉ። የሚወዱትን ሰው በሞት ከማጣት ጋር ተያይዞ የሚመጣ ከባድ ይሰጥልህ የሰውነታችንን ተፈጥሯዊ አሰራር የሚረብሽ ህመሞች የአእምሮ ሰላም የሚነሱ እንደ አካላዊ ጾታዊ ጥቃቶች የመሳሰሉ ጉዳቶች እንዲሁም በአንድም ሆነ በሌላ መንገድ ራስን ከማህበረሰብ ማግለል ለከፍተኛ ድብርት ህመም ሊያጋልጥ ይችላል። የገንዘብ እጥረትም የመሳሰሉ ሌሎች ማህበራዊ ጫናዎችም ለከፍተኛ ድብርት ሊያጋልጡን እንደሚችሉ ዶክተር ኤልያስ ያስረዳሉ። በሌላ በኩል ጥናቶች እንደሚጠቁሙት ሴቶች ላይ ተለይቶ ከልጅ መውለድ ጋር ተያይዙም ከእርግዝና ወቅት አሊያም ከወሊድ በኋላ በኋላ ድብርት ሊያጋጥምም ይችላል። የአካል ጉዳተኞችና ቤተሰቦቻቸውን ቢሆኑ ለድብርት የመጋለጥ እድላቸው ከፍ ያለ እንደሆነ ዶክተር ኤልያስ ያስረዳሉ። ታዲያ የድብርት ምልክቶች ምንድን ናቸው? ምንም እንኳን የከፍተኛ ድብርት ምልክቶች ከታማሚው ታማሚ በጾታ በእድሜ እንዲሁም ካሉበት ማህበረሰብ አንጻር የሚለያይ ቢሆንም በአጠቃላይ ግን በብዙ ሰዎች የሚስተዋሉ ተመሳሳይ ምልክቶችም አሉ። ዛሬ መጥቶ ነገ የሚሄድም ሳይሆን ለተከታታይ ረጅም ጊዜያት የሚቆይ የድብርት ስሜት፣ መሪር የሆነ ሐዘንና ለሁሉም ነገር ፍላጎት ማጣት በዋነኝነት የሚጠቀሱ ናቸው። ከእነዚህ ምልክቶች በተጨማሪም ከዚህ በፊት ከእንቅልፋቸው ተነስተን ስና እናደርጋቸው ጥሩ ስሜት ይፈጥሩልን የነበሩ ነገሮች ደስታን መስጠት ማቆም ብቻም ሳይሆን ከነጭራሹ ሊያስጠሉን እንደሚችሉ ዶክተር ኤልያስ ያስረዳሉ። ምክንያቱም የሌለውን ጭንቀት፣ በባዶነት ስሜት፣ ደጋግሞ ራስን መውቀስ፣ ምንም የማልጠቅም ሰው ነኝ እያሉ ማሰብ፣ ተስፋ መቁረጥ፣ የሚረዳኝ ሰው የለም ብሎ ማሰብ፣ ከባድ ድካምና አቅም ማጣት፣ የእንቅልፍ መዛባት፣ በጣም መተኛት አሊያም እንቅልፍ ማጣት ማለት ነው። ስራና የግል ጉዳዮች ላይ ትኩረት ማጣት፣ እንዲሁም የምግብ ፍላጎት መቀነስ ዋነ ኛ ምልክቶቹ ናቸው። ዮናስ በበኩሉ ድብርት ሲጀምረው የነበረው ምልክቶችም ሲያስረዳ፣ መጀመሪያ ላይ አካባቢው በጣም እንቅልፍ አበዛ ነበርም። እናቴ ሁሌም ካልጋ እንድወርድና ከቤት ወጣ እንድል ትነግረኝ ነበር እኔ ግን ያው ትንሽ ደብሮኝ መውጣት አልፈልግም የሚል መልስ ነበር የምሰጣትም ይላል። በእንቅልፍ ማብዛት የጀመረው የዮናስ የአእምሮ መታወክ ቀስ በቀስ ወደ እንቅልፍ ማጣትም ተቀየረ። ቀኑ ሙሉ ውጭ ውሎ ደክሞት እንኳን ማታ ላይ እንቅልፍ መተኛት አስቸጋሪ የሆነበት መጣ። ተጨማሪም የምግብ ፍላጎት በእጅጉ መቀነስን ተከትሎ የሰውነት ክብደት አብሮ መቀነስም ጀምረም። ሰዎች ሲያዩት ይደነግጣሉ። ምን ሆነ ነው የከሳኸው ይሉኛል። በሽታ ይዞኝ ነው የሚመስላቸው። በውስጥ ያለውን ግን ማንም አያውቅልኝም ነበር ይላል ዮናስ። ሌላው ቅርቶ፣ እኔ ራሴ ምን እንደሆንኩኝ አላውቅም ነበር። ዶክተር ኤልያስ እንደሚሉትም በማህበረሰባችን ውስጥ በተለይም የአእምሮ ጤና ላይ ያለው ግንዛቤ ዝቅተኛ መሆኑን ተከትሎ ቀላልና ጤናማ ድብርትን ለከፍተኛ የስነ አእምሮ ጉዳት የሚያ ጋልጥ ድብርት ለይቶ ያለማየት ችግርም አለ ይላሉ። በዚህ ችግር ውስጥም ያሉ ሰዎች ከሌላ ጊዜ በተለየ መልኩ ድብራቸውን ስንመለከት ወይም ራሳቸው ደብሮኛል ብለው ሲናገሩ በቀላል አይተን ማለፍ የለብንም። ተገቢውን ድጋፍና ሕክምና እንዲያገኙ ማበረታታት አለብንም። አለበለዚያ እነዚህ ሰዎች በጊዜ ብዛት ራሳቸውን ወደ መጥላትና ራስን እስከ ማጥፋት ሊደርሱም ይችላሉ። ታዲያ እስኪ እንመልከትም ድብርት በኢትዮጵያ ምን ያህል አስጊ ነው የሚለውን እንይ። ዶክተር ኤልያስ እንደሚሉት በኢትዮጵያ ውስጥ በስነ አእምሮ ጤና ዙሪያ ከፍተኛ ስራ ይጠበቃል። በቂ የሆነ ጥናት አለመደረጉና በማህበረሰቡ ዘንድ ያለው ዝቅተኛ ግንዛቤ ችግሩን አሳሳቢ ያደርገዋል ይላሉ። በቂ የሚባሉና በእርግጠኝነት ለመናገር የሚያስችሉ ጥናቶች አልተሰሩም። ለምሳሌ በዩኒቨርሲቲ ተማሪዎች ላይ በተሰሩ የተለያዩ ጥናቶች ላይ ከሰባት 7 እስከ 20 በመቶ ድረስ በጥናት ተሳታፊ በሆኑ የአእምሮ ህመም ተጠቂ እንደሆኑም ተጠቁሟል። ነገር ግን እነዚህ ጥናቶች አጠቃላይ የተማሪዎችን ሁኔታ ሆነ አገሪቱ ያለችበትን ደረጃ መግለጽ የሚችሉ እንዳልሆኑ አጽንኦት ሊሰጠው እንደሚገባ ዶክተር ኤልያስ ያሳስባሉ። ሌላኛው ዶክተር ኤልያስ ትኩረት ሊሰጡት ይገባል የሚሉት ጉዳይ በማህበረሰብ ዘንድ ያለው ግንዛቤ ነው። የአእምሮ ህመም ልክ እንደ ማንኛውም አካላዊ ህመም ማንም ሰው ሊከሰት የሚችል ጾታ፣ ዘር፣ ሃይማኖት፣ የኑሮ ሁኔታ፣ የትምህርት ደረጃ ሳይለይ ሁሉንም የሚያጠቃ ነው። ማህበረሰቡ ይህን መረዳት አለበትም። መንግስትም ሆነ የሚመለከታቸው አካላት በዚህ ላይ ትልቅ ኃላፊነት አለ። ቸው ማህበረሰቡ ስለ አእምሮ ጤና ማስተማር ወደፊት ስለሚገጥመው በርካታ ችግሮች መፍትሄም ይሆናል ይላሉ። በድብርት ህመም የሚሰቃዩ ግለሰብም ሆነ በዙሪያው ያሉ ሰዎች ችግሩን በትክክል መለየት እስካልቻሉም ድረስም ተገቢውን የሕክምና ማግኘት አይችሉም። ዮናስም ያጋጠመው ይሄ ነው። ማንም ሰው የቤተሰቡ አባልም ሆነ ጓደኞቹ የአእምሮ ጤና መታወክ ሊሆን እንደሚችል አልገመቱም። በዚህ ምክንያት ዮናስ ከህመሙ በበለጠ ህመሙን የሚረዳለት ሰው በማጣቱ ለበርካታ ወራት ብቻውን ተሰቃይቷል። ነገር ግን በአንድ ወቅት ከጓደኛው በኩል ያገኘው ሰው ነገሮች እንዲቀየሩ አደረገለትም ሁኔታ ይሄን አይቶ አንተ ልጅ ግን ልክ አይደለህም፣ አለኝ። ምነው ስለው ድብርት ውስጥ የገባ ሰው ትመስላለህ፣ ለምን ባለሙያ አታናገርም? ሲለኝ በጣም ደነገጥኩኝ። እንዴት እንዲህ ትለኛለህ ብዬ ተናድጄ ሄድኩኝ። አብዳሃል ያለኝ ነበር እየመሰለኝ ይላለ። ዮናስ ያን ምሽት ቀላይ የሰማውን ነገር ሲያብሰለስል አደረ። በጠዋት ተነስቶ ምልክቶችና ያለበት ሁኔታ ሊሆን እንደሚችል ለማወቅ በስልኩ ኢንተርኔት ላይ መረጃዎችን ማጣራት ጀመረም። ከሞላ ጎደል ቢሆን የድብርት ተጠቂ እንደሆነም ተረዳም። ነገር ግን የአእምሮ ጤና ባለሙያ ለመሄድ አልፈለገም በቤተሰቦቹም አልተናገረም። ዶክተር ኤልያስ እንደሚሉት የድብርት በሽታ ከቀላል እስከ ከባድ የሚባል ደረጃዎችም አሉትም። ሰዎች የድብርት ምልክቶችን ሲያዩ ቤተሰብም ሆነ ጓደኛ አታካብድ ቀለል አድርገው ብዙ ብዙም አያሳስብም የሚሉ ከሆኑ በሽታ አብሮ ለረጅም ጊዜ ይቆያል። ህመሙ ተገቢውን ሕክምና ሳያገኝ በቆየ ቁጥር ደግሞ ልክ እንደ ማንኛውም አካላዊ ህመም በታማሚው ላይ የሚያሳድረው ጉዳት እስከ መጨረሻ በጤና ተቋማት የሚሰጠውን ሕክምና ከባድ እያደረገው ይሄዳል። ለከፍተኛ ድብርት ተጋላጭ ናቸው ተብለው ከሚታሰቡ የማህበረሰብ ክፍሎች መካከልም በተለይ እድሜያቸው በሰላሳዎቹ እድሜ ክልል ውስጥም የሚገኙ ሴቶች፣ አስገድዶ መደፈር የመሳሰሉ ትላልቅ የአእምሮ ጫና የሚያስከትል ጥቃቶች ያጋጠማቸው ሰዎችም የጦርነት ቀጠና ውስጥ የነበሩ እንዲሁም ወጣቶች ዋነኛ ተጠቃሽ ናቸው። ታዲያ ድብርት እውነት ይታከማል እንዴ? ድብርትና ሕክምናው ምን ይመስላል? ዮናስ ምንም እንኳን ባለሙያ ጋር ሄዶ ክትትል ለማድረግ ድፍረት ባይኖረውም በተቻለው መጠን ነገሮችን ለማስተካከል እየሞከረ ነው። አካላዊ እንቅስቃሴ ይሰራል፣ ምግቡን ተከታትሎ መመገብ ጀመርም። ድብርት ይዞኛል ብሎ ሐኪም ቤት ቢሄድ ቤተሰቦቹ ምን ሊሰማቸው እንደሚችል አላውቅም። እናቴ በተለይ በጣም ስለምትወደኝ ልጅ አበደ ብላ የምትጨነቅ ይመስለኛል። ችግሬን ማወቁ በራሱ ብዙ ነገሮች እንዲሻሻሉ አድርጓል። ስለዚህ በተቻለ መጠን ነገሮችን መከታተል ጀምር ያለው ዶክተር ኤልያስ ድብርት እንደ ማንኛውም ህመም የራሱ የሆነ ህክምና አለው ይላሉ። አክለውም መድኃኒቱ የጎንዮሽ ጉዳት እንዳለው እና በጣም ለባሰ ህመም ብቻ መውሰድ እንዳለበት በርካቶች ያስባሉ። ይሄ ትልቅ ስህተት ነው። መድኃኒት ላሉ ሳዶስ የአኗኗር ዘይቤን ብቻ በመቀየር መዳን እችላለሁ ብሎ የሚያስቡ ሰዎች አሉ። ህክምናው ግን በጣም ወሳኝ ነው ብለዋል ከባድ የሆነ የድብርት ህመም ሲኖር ብዙ አይነት ህክምና አማራጮች እንዳሉት ዶክተር ኤልያስ ያስረዳሉ። የመጀመሪያው የህክምና ማዕከል ውስጥ አልጋ ይዞ ለረጅም ጊዜ መታከም ነው። በጣም ከባድ የሚባል ደረጃ ላይ ያልደረሱት ደግሞ በተመላላሽ ህክምና በኪኒኒም ሆነ የስነ ልቦና ምክር በመስጠትም ህክምና እንዲያገኙ እንደሚደረግ ዶክተር ኤልያስ ያስረዳሉ። ስላዳመጣችሁኝ አመሰግናለሁ።